ብህወይ አሁን ሽማግሌ የምትልክበት ሰዓት እየደረሰ አይመስልም? ለምንድን ነው የምልከው ሽማግሌ እንደ ብ ደግሞ እና ዝም ብሎ ጋብቻለን እንዴ እን ያለማየ ትፈልጋለሁ። ቆይ ግን ማሪ አቶጅኝም እንደ ምን እያልክ ነው? ስለምወድ አይደል እንዴ? ሽማግሌ ካላክ እያልኩ ያለሁት። ገባኝ፣ ወጪውን ፈርተ ነው። ማ እኔ ነኝ የምፈራው? ማርዬ፣ በደንብ ያወቅሽኝ ግን አልመሰለኝም። ምን መሰለክ ቢል፣ አሁን ላይ ከሰርግ ይልቅ ሽምግልና ነው ሴቶችን እያደመቀ ያለው። እኔ ደግሞ በሽምግልና ማየት እፈልጋለሁ። በቃ ቤተሰቦች ሰፖርት እንዲያደርጉ አደርጋለሁ። ማሪ፣ አይሆንም። እኔ ማንም ሰው ሰፖርት እንዲያደርገኝ አልፈልግም ምን ችግር አለው? አይ በቃ እኔ እንደውም ያወቅሽኝ አልመሰለኝም። ወይ ለምን ለአንድ ለአምስት አምስት አመት አንጠናናም? ሌላ ተጨማሪ አምስት አመት ታውንጂ፣ ቤት ያወቅሽኝ አልመሰለኝማ። እንዴ እኔ ስፈጠር ማንም ሰው ሰፖርት እንዲያደርግኝ የምፈልግ ሰው አይነት አለሁ? ታዲያ አንቺ ይሄን ብታቂ ኖሮ አባቴ ሰፖርት ያደርግት ነበር። እንደሱ እኮ ማለት አይደለም። ጀስት በቃ ወጭህን ሼር እንዲያደርጉ ልፈልግ እኮ ነው። አይ ያወቅሽኝ አልመሰለኝማ። ወይ ደግሞ ካልሆነ በቃ ወይ በሌላ ሴት አስጠኝኝና ከዛ በኋላ እንገባ። እሺ፣ እሺ በቃ አንተ ራስህ ወጪውን ትችላለህ። ነገው ነው ሽማግሌ ላክ። ቆይ እኔ እምልሽ አሁን አንቺ የፈለግሽው ሽምግልናው አነጋጋሪ እንዲሆን ነው አይደል? የፈለግሽው አዋ፣ ሽምግልናው ላይ አምስት መቶ ሰው ተገኘ፣ ድግሱ ደግሞ አምስት ሚሊዮን ብር ነው የፈጀው ተብሎ አነጋጋሪ እንደሆነ ሽምግልና እኔም የራሴ ሽምግልና በሆነ ነገር ላይ አነጋጋሪ እንዲሆን እፈልጋለሁ። ገባይ? ጥሩ። አሁን ይኸውልሽ መነጋገሪያ እንዲሆን ከፈለግሽ ለምን አልጠልፍሽም? እንዴ በሃያ አንደኛው ሴንቸሪ ጠለፋ ወጪ አውጥተን መነጋገሪያ ከምንሆን በነጻ መሆን እንችላለን ብዬ እኮ ነው። ያውልክ እምትወደኝ ከሆነ ነገውኑ ሽማግሌ ላክ። እስቲ አስባለሁ። እሺ የሆነ <Gã> ነገር ማድረግ አለብኝ። እኔ የምልህ፣ እኔ ልጅ፣ ምነው ሽማግሌዎቹ ዘገዩ? አይ ይመጣሉ። እንመጣለን ካሉበት ሰዓት እኮ ትንሽ ነው የዘገዩት፣ አርባ ደቂቃ ብቻ። በቃ እኔ እዚህ ግቢው ዞር ዞር ብዬሽ ልምጣ፣ እሺ ካልክ። አዎ እንደዚያ ይሻላል። ምን ትሰራለህ? ፋዘር የት አሉ? ኧረ ወጣ። እዚህ ግቢ ውስጥ ነው ያለው። አይ አልወጣም፣ ፈልጌው እኮ ነው የመጣሁት። ሰላም ጋሼ። ልጅ ናቲ፣ ከባል ቀድሞ ልጅ ስጥሻሉ አቦ ሲተርቱ። ከሽማግሌዎቹ በፊት ጭራሽ ቀድሞ መጣ አንተ። ያው ሰርፕራይዝ ላደርጎት ብዬ ነው የመጣሁት። ነገሮቹ እንዳታበላሽ። አይ የሰላም አባት እንግዲህ ያው ዛሬ የመጣሁት ከከተማው ለየት ባለ መንገድ አድርጌ መነጋገሪያም እንዲሆን ልጆትን ለልጄ እንዲሉኝ ነው ማን ነው ለእኔ ልጅ ምንድን ነው እያለኛለሁ በፍጹም አልገባኝም እየቀለድክ ነው አይደል ማርያም ይሻላል ለእዚህ እኮ ነው አላወቅሽኝ የሚያልኩት እንጣና ያልኩት ለእዚህ እኮ ነው እኔ ቀልድ አላውቅም እና ልጆን ስጡኝ ብለ ለራስ ራስ ሽማግሌ የሆነ መጣ አዎ አዎ አዎ ጋሽዬ እንግዲህ የልጆትን ሽምግልና ከሌላው ህዝብ ለየት ያለ እንዲሆን ፈልጌ ነው ራሴ መጣ ስማ ልጄን ያለ እናት እኮን ያሳደግኳት ይሄን አታውቅም በትክክል ደግሞ ምንም ችግር የለውም እንግዲህ በትልልቅ ሰርግ ላይ ትንንሽ ሰርግ ይገኛል እርሶም እዛ ላይ ሲታደሙ ያገኙና የእንጀራ እናትም ይኖራታል ማለት ነው እንዴ ልጄ እስቲ በሚገባው ቋንቋ ንገሪው ይሄ ልጅ ይውጣልኝ እንዴ የሰላም አባት ልጆትን ማሽን ሊሉኝ ይገባል። እኛ እኮ ሆነ ብለን እኮ ነው። በዘዴ ንገሪያቸው እንጂ እንዲህ መነጋገሪያ እንዲሆን እንደሆነ። ስማ ልጄን ሽማግሌ ልከህ ራሱ ለመስጠት እጠራጠራለሁ፣ አይደለም አንተ ራስ ብቻን መተ አልገባሁትም እኮ ጋሺ፣ ሽማግሌ እኮ መላክም እኮ እውነት ለመናገር አቅቶኝ እኮ አይደለም። እና ንቀት ነው ለብቻ የመጣ አይደለም። ጋሺ ምን መሰሉት፣ እኔ ሰላምን ከማወቄ በፊት እኮ ሌሎች ሴቶች አውቅ ነበርና ለመጋባት ሽማግሌ ልኬ ነበር እና እናማ ሽማግሌ ብዬ የምልካቸው ሰዎች ለራሳቸው እየወሰዱ ያስቀሩብኝ ነበር። ሄደው ምን አለው ሲባሉ እኔ ያለኝ ብለው ይጀምራሉ። ጭራሽ አተራማሽ ነበር። እንደዛ ለማለት አልነበረም፣ ወሬውን ለማስረዳት ስል ሄዶብኝ ነው። አርዬ ይህንን በኋላ እናወራለን። አሁን አባትሽን አሳምኝ ልኝና እንጋባ። ዝም አሁን ባኮትን እርሶ እሺ በሉኝና አያት ላድርጎት አንተ ልጅ በግ አምላክ ውጣልኝ ውጣልኝ ንገሪ ሽማግሌ መላክሳችሁ ልማ ቤቢ ሻወር የምታደርግ አይመስለኝ ሻወር ሻወር ምን ያደርጋል አላላልሽኝም እንዴ ብቻ የወላችሁ ስላልተረዳችሁኝ እኮ ነው ሽማግሌዎቹ ለሽምግልና አስፈርተውኝ ነው ቺኒ መሰለች ልጅ ቢያስቀሩብኝስ ብዬ እኮ ነው። ህዋት እስኪ ጋሺ ለዛ ብዬ ስለፈራውን በዛ ላይ ደግሞ ያገኘኋቸው ሁሉም መላጦች ናቸው። አንድ የለም ባለፀጉር ታዲያ ማን ያምናል? የምን መላጣ ውጣ ውጣ ልኝ እሺ፣ በቃ እወጣለሁ። እሺ፣ መልካም ጊዜ። እሺ ማሪዬ ሻወር ምን ይሰራል? ሻወር እዚህ ቤት አለን አላልሽም እንዴ? ረባክሽን፣ እባካችሁን ተረዱኝ እንጂ ሀሳብ የሌላቸው የፈለግኩትን፣ ስክሪፕቱ ጠፍቶብኛል። ምን ነበር? ምን ነው? ምን ነበር? አልባት መጨረሻ የምን መላጣ ውጣ። ማ እሱ መዝግ ሆነ። አሪፍ ነው።